ጥሩ አይደለም። ሰዓቱ ይሞቃል በጣም እኮ ቢቼ ደግ ውሃ ምናምን ትዝናናለ። እኔ ቫኬሽን ለዚህ ነው ማልሄደው። ዳይፐር ልቀይር ነው። ቫኬሽን ሄደ ገና ለማለት ነው የምንሄደው። ምን አልከኝ? እኔና አንቺ ብቻ ነን ሳንጣላ እስካሁን አራት ሶስት አመት ምናምን የቀረ ነው። ሰውን ሁሉ እወዳለሁ። ልቤ በፍቅር የተሞላ ሴት ግን ለምንድን ነው የሚገናው? አሁን አንቺ የሆነ ነገር ስትነኪ እንግዲህ እስካሁን አትሳደቢም ግን ይገናል። ለምን እንደሚገና ይገባኛል። ሰሞኑም ደግሞ ከኦርቶዶክስ ልጆች ጋር ለናሪ አገልጋይ መሰለኛል መሰለኛ ፈለገ ወንድሜ በጣም በአገልግሎቱ የተባረኩ ሰው ነበርኩኝ ና። አንዳንድ ማስረጃዎች ዘመድኩንም እንትን ያለው ሳይ የግል ሀሳብ ሰጠውበት እና ግለሰቡን ነው እንጂ ሃይማኖት አልነካውም፣ እምነትም አልተነካም። ኦርቶዶክስ ሃይማኖት ለሺ ዘመናት የቆመች ምታምር ሞገሳም ውብ የሆነች ቸርች ናት። እና እሷን ሃይማኖት መንካት አልችልም። እናት ቤተክርስቲያን አይናት። የምሬን ነው። እኔ ክርስትና እናት ኦርቶዶክስ ናቸው። ጠንካራ መለኩሴ እና ይሄንን ነው። እኔ ደግሞ ከኛ ባህል ውጭ የሆነ ሴክሹዋል አትራክሽንን ሳይ ግራ ገባኝ። ጭንቅላቴም ስለሚያስብ ይጠይቃል። አዎ፣ ግን ትናንት የትናንት ማንነት ምን ይጠቅማል? በዛ ላይ አሁን ከሚያረገው አልፎ አልፎ ያለው ቪዲዮን ሰው በጣም ዲሰንት ነው። ወጣት እየመለሰ ያለ ሰው ይመስለኛል። እኔ እንደዚህ እኔ አባቴ ፕሮቴስታንት ስትሆነ ንጽጡር ውስጥ አልገባም። ሃይማኖት ግን ናትዬ፣ ስለ ሃይማኖት አይደለም እያወራሁ ያለሁት ደጋፊ ይኖሩታል በዙ፣ የወደቀንም ይደገፉ። እኔ ደጋፊ አልፈልግ፣ ይደገፍ እሱ እንገዳገደ ይደገፋል። እኔ ደጋፊ አልፈልግም፣ ብቻዬን መቆም ነው የምፈልግ። አሁን እኔ ሂዱና ስደቡልኝ፣ አብራችን ቁሙ ድምፁንልኝ፣ ምልሴት አይደለውም። እኔ ብዙ ጊዜ ተቀጥቅጫ አውቃለሁ ታውቃለህ እና እኔ እውነትን ስለያዝኩኝ ሁልጊዜ ጊዜ እውነትን ስለሚይዝ ደጋፊም አልፈልግም ሰዳቢም አልፈልግም ምንም አልፈልግም ዝም ብዬ በቃ እውነት ለእውነትና ለጊዜ እሰጣለሁ። ከዛም በኋላ እውነት ደግሞ እንትን ይላልና ደጋፊም ሆነ እንትን ያለው ሰው የተንገዳገረ ነው ዊክ የሆነ መሰረቱ ሳር ላይ የቆመ እኔ አለት ላይ ነው የቆምኩት፣ እውነት ላይ ነው የቆምኩት እና ስለዚህ እውነቴን ከመናገር ዞር አልልም። ስድብ እኔን አይሰብረኝም። አይ ነው እሱ አውቃለሁ በደምብ። ግን መቅኒ ትናንት ኦርቶዶክስ ሆነው ዛሬ ፕሮቴስታንት የሆኑ በሶሻል ሚዲያ ብዙ ሰዎች አሉ። እነሱን ታዲያ ኦፒኒየን አያዳርሳቸውም ወይ አይመለከታቸውም? እነሱም ባላየ እኔ በነገር ላይ ፕሮቴስታንት ሙሉ ጊዜ አገልጋይ ነበርኩ። ይሄንን ሰው አያውቅም። እኔ አሁን ሰው ምላሴ ለለለለት ስል እንጂ እኔም እኮ እንደ አገልጋዮቹ ምስኪን ሴት መስዬ አክት አርጌ ከእግዚአብሔር የቀረብኩ ሴት መስዬ ምናምን፣ ለሁለት አመት እኔ በቤተ ክርስቲያን ውስጥ ሙሉ ጊዜ አገልጋይ ነበርኩ። አሁን የቸርች እጂ ብትብባል የሚመቸኝ ኦርቶዶክስ ቤተ ክርስቲያን ነው። ሆነስትሊ ለምን መሰለን? ምእመኑ እግዚአብሔርን በየዋህነት በንጹህ ልብ እግዚአብሔርን በቃ በንጹህ ልባቸውን እንደሚፈልጉ አምናለሁ። ቤተክርስቲያኑ ንጹህ ናት። በጣም ወዳት አለው አከብራት አለው እና ቤቴን እኔ በጣም ነው መወዳት እንደ እናቴ ነው ማለት ማለት ነው ማለት ነው እና ትንሽ ቲዮሎጂካል ዲፈንስ ቢኖርም ማለት ነው እና እኔ ስለ እምነት ምናምን ማውራት ሳልፈልግ እኔ ማውራት የምፈልገው አንድ ግለሰብ አንድ ግለሰብ ከእንቅልፉ ተነስቶ ተባዮች የግብረ ስጋ ግንኙነት ሲያደርጉ ሰርች አድርጎ ቪዲዮ ለሌላ ሰው መላኩ ምን ሽ ነው በር ግብረ ስጋ ጉድነት ሲያደርግ ሲኖትራክ አሁን ሲኖትራክ ማምተ ስታይ የምትደበቅ ነው። እሱ ግን ሴክሽዋሊ ነው ሲኖትራክ የሚያደርጉ ባጃጅ፣ ድመት፣ ጥንቸል፣ ውሻ የሌለ ነገር የለም። እኔ አሁን ያለፈ ታሪኩም ቢሆን ርዘ ዲስኦርደር ሴክሽዋል ዲስኦርደር ነው። ን ሂ ኒድስ ቱ አድረስ ዳት። ሌሎች ልጆችም ተሳደባችሁ ብሎ ሶሻል ሚዲያ ላይ እያሳደደ ተለወጡ ከማለቱ በፊት እሱ ይለውጥ። ኢትዮጵያን ነው የሚያልኩት። እና ዘመድኩንም አሁን ፖስቷል ቴሌግራም ሊሄዱና ይሁ አፍረጠርጠዋሉ እያለ ነው እሱ። እንኳን እኔ ወንጌል ሲሰብክል ብዙ ጊዜ አላየሁትም እና ወደ አክቲቪስት እያዘነበረ ነው ብዬ ነው የማስበው። ዘመድኩም ግን በብዛት አሁን ለምሳሌ በሌላው እምነት ላይ ማናያቸው እኔም ያው ተዋህዶ ሆኜ ያደኩትና ይበረታል ይመስለኛል። እና እኔ አሁን ግን ሆኖቹ የሚሰድቡኝ ናትዬ አሁን ጉንዳነሽ እያሉኝ ነው። አሁን በኋላ ደግሞ ሌላ ቪዲዮ ሊወጣ ይችላል። ጉንዳኖች ግብረ ስጋ ግን ነው ሲያደርጉ ሊወጣ ይችላል። ጥንዚዛ ይሉኛል። አትሳደቡት በተባይ አትሳደቡ። ምን ሆናችሁ ነው? ነገር ግን መግለ ለምሳሌ እኔ አሁን ፊልም አደረገው እንዴት እንደሆነ ታውቂያለሽ። አሁን ነው ከሌላ አታነካኪኝና ጠዋሪ አጣች ነዋሪጌ ማስባት ልጆቿን በረንብ አሳድጋ ብዙ መስዋዕትነት ከፍላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ሰው ሲበረታባት ያለው አሁን ግማሹ ለብር ብሎ ለገንዘብ ብሎ ሲወጣ ያለው እንደ ድህነት እንደ ችግር እንደ ኋላ ቀር አይቶ እንደ አንቺ አይነት ሰው አይቶ ደግሞ እንደገና እንደውም ከሌሎቹ የተሻለ ኦርቶዶክስ ቤተክርስቲያን እኮ የቆመችው እኮ ምሰሶዋ እኮ ክርስቶስ ነው፣ ክርስቶስ ነው፣ ግለሰቦች አይደሉም። ሰው እኮ ኃጢአተኛ ነው፣ ከሱን ጀምር ሁሉም ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎቷል። እኔም ኃጢአተኛ ነኝ፣ ሁሉም ሰው ኃጢአተኛ ነው። ግን አሁን ምናየው ይሄ ግለሰብ ምንም ኃጢአት እንደማይሰራ ኃጢአትን እንደማያስብ ፍጹም ጻድቅ እንደሆነ ነው የሚወራ። ይሄ ደግሞ ትክክል አይደለም። እውነተኛ ማንነቱን ገለጥ ገለጥ ሲደረግ ዋይ ፍሬክ አውት ከማድረግ ይልቅ እኔ እኔ መሆን። አሁን ለምሳሌ አማን ሻሎም ጴንጤዎት እዚህ ላሃል ያ ጥቁሩ ልጅ ከአስራ ዘጠኝ እስከ አርባ ስድስት ዓመት ሴቶችን የፈጅም የመጨረሻ እኔ በቃ አርባ ስድስት ዓመት ብዬ ምን ማዘር እንደምቁ ምናምን እስከምል ድረስ ማለት ነው። እና እሱ ልጅ በአደባባይ ነው ጌታ የሰራው በአደባባይ ነው እግዚአብሔር ከዛ ከወደቀ ነገር ያነሳው እውነት ነው። ምልክ እና ሜቢ ለፈለገ መልካም መልካም ኦፖርቹኒቲ ነው፣ በአደባባይ እሱን ሊሰራ ሌሎች የሚያገለግላቸውን ልጆች ራሱ ከእሱን ሊማሩበት የሚችል ትልቅ ኦፖርቹኒቲ ነው። ግን እሱ የመረጠው ተሳዳቢን መንጋን፣ ደግፉኝ፣ አብራችሁ ቁሙ፣ ጀርባዬን ያዙኝ፣ ምን ያዙኝ ማለት ነው። ይሄ ደግሞ ምን ያህል ስሩ ሳር ላይ እንደተመሰረተ ነው እውነት እንደሌለው ያስታውቃል። በነገርክ ላይ እውነት የሌለበት ቦታ ጫውት ይበዛል፣ ጫውት ይበዛል። እኔ አሁን እንደ የሚጠቅመው ቤተክርስቲያን እሱን አላከችውም ወደ ኢንተርኔት መጥቶ ወንጌል እንዲሰብክ በመልካም ፍላጎቱ አይደለም። ስለዚህ ነገ ማያፍርበት ነገር እንዳይመጣበት አሁን አሁን ኤልን ልጅ እርዱት። ነገሮችን በውስጥ ነገር ቢጨረሽ ይሻላል እንጂ አሁን ለምሳሌ ሮማን የምትባለው ሴትዮ የባሏን ጥርስ ማስተከል ትታ ትሳደባለች። እናታችሁ እንዲቱ ምናምን ምናም ለፈለጋ አግዛ እኮ ነው የሸለገ ምናምን ብላ ትሳደባለች ማለት ነው፣ ሴትዮዋ ገብቶ። ጥያቄ ግን ጥያቄ በእውነት ምትመልሽልኝ ከሆነ ነው መጠየቅ። በእውነት ሰኒ መልሳለሁ። አሁን ፈለገ ዲያቆን ፈለገ ወይ ደግሞ የኦርቶዶክስ አገልጋይ ፈለገ ከፕሮቴስታንት ጋር ባለው ዲፒት ብዙዎችን ሰዎች እያሳመነ ነው ወይ ደግሞ ኦርቶዶክስን ወክሎ ፕሮቴስታንቶችን እየመለሰ ነው? እንደምናየው ከሆነ በዛ ደስተኛ ነሽ አንቺ? የማቸው ምን ያዱንከ ታዲያ። በነገራችሁ ላይ ከኦርቶዶክስ እምነት ወደ ፕሮቴስታንት እምነት ከሚሄዱ ሰዎች የክርስቶስ ወንጌል ከገባችሁ እስቲ እና ኦርቶዶክስ ቤተክርስቲያን፣ አለቀ በቃ። እኔ በአዳራሽ በመቀየር ድህነት የዘላለም ህይወት የሚወረስ አይመስልም። እምሬ ነው መልከ ስፔሻሊ ደግሞ እነዚህ የግል ባለራዕይ ቤተክርስቲያን ከምትሄዱ፣ እነዚህ የሚጫጩት ነቢያት ምናምን ቸርች ከምትሄዱ ኦርቶዶክስ ቤተክርስቲያን ቁጭ ብለሽ ጌታ ነው ማለት አለቀ። እኔ አላምንበትም። እኔ ይሄ ንጽጽር ምናምን ምናምን ብለው ስለወሰደ እኔ ምንድነው የምናደደው፣ ለምናደደው እንደዛ እንደዛ ይመስላል። ለእንደዛ ሰዎች ምንድነው የምትመልሺው? አረ ያው እንደሆነሽ ይታወቃል። አረ ቸርች ኪርክ ሶስት አለ አስበይ፣ በእውነት እኔ አይደለሁ ማለት ጌታን ወዳለሁ፣ እኔ በቤተ ክርስቲያን ያደግኩት ጌታን በጣም ወዳለሁ። በጌታ ኢየሱስ ክርስቶስ ደም መንጻትን ከኃጢአት ሁሉ መዳንን የዘላለም ሕይወት መውረስን አምናለሁ። ገብቷል። እማ ቤቴንም በጣም ወዳታለሁ። በጣም ነው የምወዳት የአምላኬ እናት በጣም ነው የምወዳት። ቢኮዝ እናት ሰውን ደግሞ የምትረዳው ነገር አለ ገብቷል። ማለት ስለዚህ ሌላ ይሄ ብሽሽቅ ጋስ ብልን ደግሞ በጣም ነው ምጣለው። አሁን እዚህ ለቲክቶክ ኮይን ሽቀላ ብሽሽቅ ጋስ ብልን ይዘው እንደዚህ ያለው አሸሞራው ምናምን እኔ አይደለኝ። ወንጌልን ትክክለኛው ነው ወንጌል፣ መጽሐፍ ቅዱስ ከፍተህ የዚህ ወንጌል እንደዚህ ይላል ምናምን ማስተማር ነው እንጂ በዚህ ኦርቶዶክስ ሳይደን ያለው እንትና ሳይደን ያለው ስድድም እኔ አይመቸኝ። ኢየሱስ ክርስቶስ ራሱ መጥቶኮ እንደዚህ አልተሰዳደበም እኮ ማለት ወንጌል በምድር ላይ ሲሰራ እኮ በምድር ላይ ሲመላለስ ኢየሱስ ክርስቶስ ንጽጽር እንትንን አይደለም ያሳየን በህይወት በመኖር ነው። እና እናንተም አገልጋዮች ምንም ምበረከኛዎቹ ላይ ነው በህይወታችሁ ያሳዩ ወንጌልን፣ ህይወታችሁ። ሚስቶቻችሁን አክብሩ። ልጆቻችሁን በስነ ስርዓት አሳድጉ። በሴት አትቀልዱ። ከአራት ሴት አራት ልጆች አትውለዱ። ቤተሰቦቻችሁን አትበትኑ። የቀጣይ ያየናቸው ብዙ ነገሮች አሉ። ገዝታውስ እየከፈላችሁ ለፈውስ ገንዘብ አትቀበሉ። ገብቶ በነፃ ለተሰጠን ነገር በነፃ ለተሰጠ ጸጋ ስጦታ ደሃን ማህበረሰባችንን ገንዘብ ያስከፈላሉ ነገር እኔ የምችሉ የኔዎቹ። ስለዚህ ገዝታውስ እየከፈላችሁ አምስት ሺህ ብር በቀን እያስከፈላችሁ ፈውስን ምናምን አትሽጡ። ዘይት ኦሊቮይል ምናምን በፎቶ አድርጋችሁ በስፕሬ አድርጋችሁ አትሽጡ። ልጆቻችሁን አትካዱ። ገብቷቸው ዘማሪያን ደግሞ ላይክ ሴቶቹ ሁሉ ደውልልሻለሁ ስልክ። ይሄንን ነው ማለት ምፈልገው ዋናው። በክርስትና ያለፈ ህይወት ምንድን ነው? ዛ ኢትስ ፓስ ራይት ያለፈ ህይወት ያለፈ ማንነት። ከትናንት ወዲያ እኮ ፈለገ ሴቶችን ሲያስደበድም ነበር። ኖ ከትናንት በዝሙት የነበረች ሴት ከዚህ በኋላ ኃጢአት አትሥሪ ብሎ ከመለሳት ከክርስቶስ የምንማረው ማረው ፍቅር። ሶ ትናንት አንድ አገልጋይ ስህተት ሲሰራ ከነበረ ዛሬ ደግሞ የጠፉ በጎችን የፈለገ ወንጌል የሚያስተምር ከሆነ ባይ ዘ ወይ ወደ ቤተክርስቲያን ሲመለሱ የጠፉትን በጎች የሚፈልገው ተኩላው እኮ ነው። ተኩላው እኮ ነው የጠፉትን በጎች የሚፈልገው። አውሎስም እኮ መቅደስ አሳዳጅ ነበር አይደል? ወደ ማንነቱን አምጥቶ መቀጥቀጡ ምንድን ነው የሚያደረገው? ጭራሹኑ ማባረር ነውትናንትናው ማንነቱን ሽሽት፣ ከትናንትና ወዲያ አርባ ስምንት ሰዓት አልሞላም እህቶቼን አስደብድቧል። እኔ የፈለገ ሴክሽዋሊ ምናምን የሚያደረገው ነገር ባ ደስ ይለኛል፣ ይመቸው። ግን ሰው ነው የሰው ልጅ ነው። እግዚአብሔር ደግሞ ውስጣችን የፈጠረ ሴክሽዋል ዲዛይር አለ። እኔ ማለት ጀጅ አላደርገውም። በሱ ሜይ ቢ ይከብዳል መቼም የተባይን ምናምን ማየት መኪናም ሲያገበር ይጨንቃል። እሱ ማየት ግን እኔ የሚደብረኝ ሴት ደብዳቤ ነው። ፈለገ ሴት ልጅ ቀጥቃጭ ነው፣ አስቀጥቃጭ ነው፣ አቢዩዘር ነው። ገብተዋል ምል ስለዚህ፣ በሱ ደግሞ እኔ አይመቸኝ። እኔ ፌሚኒስት ነኝ፣ ለሴቶች መፍት ብቆም ደስ ይለኛል። ስለዚህ እህቶቼን አያስደብድም፣ ትንሽ ወንድ ነው። እንደዚህ ጀግና ወንድ ሴትን አይደበድብም። ይሄ እኮ ሴቶችን ያስደበድባል። ቄሶችን ደብር ውስጥ አስበዋል። ቄሶችን ያስደበድባል። አሁን ዛሬ ዘመርኩን የሰተውን ይሁና ለእናንተና ለሕሊናችሁ አሳልፍ ይሰጣል። ያለፈ ከሆነ ይቅርታ እንዲጠይቅ ነው አሁን ላይ ሴትን አስደብደበ። እጁን ከሴቶች ላይ ያንሳ ነው ትንሽ ወንድ። ከቻለ ወንድን ይግጠም፣ ከቻለ ወንድን በወንጌል በሚያደርገው ነገር አይደለም። አዎ ከነገና ቲክቶክ ላይቭ ላይ እኔ ደግሜ እሱን ድሮ ሰማው ነበረ ግን አሁን ላይቭ ላይ ሆኖ እንደዚህ አይነት የግብረ ስጋ ግንኙነት ቪዲዮዎች የሚላላክ ከሆነ ከወገብ በታች ቆሞ ቢያገለግል ደስ ይለኛል። እኔ አላም ነው ሚዩት ካረገ አላም ነው። ምን እያየ ነው ነው ምለው ምን ነው ምን እየላከ ነው ምን እያረገ ነው ብዬ እኔ ደግሞ እጠረጥራለሁ። ቢኮዝ ስጋ ደካማ። በአይኔ ያየሁት ነው። ቲክቶክ ላይቭ ላይ ቁጭ ብሎ እየሰበከ ሚዩት አድርጎ ዘግናኝ የሆነ ከባህላችን ውጪ የሆነ ግንኙነቶች የሚልቅ ከሆነ ከዚህ በኋላ ፈለገ ቆሞ ያገልግል ባይነኝ ነኝ አጭር ነው ደግሞ ካሜራ እንትን ዙም ውስጥ ይገባል ብዬ አስባለሁ እንግዲህ አንቺ የልጆች እናት ነሽ በህይወትሽ ብዙ ነገር አይተሻል እንደገና ደግሞ ለኦርቶዶክስ ትልቅ ክብር አለሽ ፍቅር አለሽ ታዲያ አይጋጭም ወይ አንድ የተዋወደው ልጅን በዚህ ላይ ባይ ዘ ዌይ ገስት ቢገባ ልከሽለት ታውቂያለሽ ለማውራት ሞከረች ታውቂያለሽ እኔም በእና ቢመክረኝ ደስ ይለኛል። ሜይ ቢ እሱ ቢመክረኝ ስል ሌላ ነገር እንድታስብ አልፈልግም። ፈለገ ፕሊስ፣ እኔ በር አይደለም ግን ዩ ኖ ማለት ሌሎችን ሰዎች ሲመልስ ስላየው እኔንም ወደ ቤተክርስቲያን ቢመልሰኝ ደስ ይለኛል። እኔንም ሶስት አመቴ ነው ቤተክርስቲያን ከሄድኩኝ። ስፔሻሊ ደግሞ ወደ ኦርቶዶክስ ቤተክርስቲያን ሆኜም ስለማላቅ፣ በእምነቱም ሆኜ ስለማላቅ፣ በእውን ደስ ይለኛል። እኔ ኦርቶዶክሶችን በጣም ወዳቸዋል። በጣም ነው የምወዳቸው።

እንደናት እኩል እኔ አልጠላ። በጣም ነው የምወደው። በጣም ነው የምወዳችሁ። በጣም ነው የምወዳችሁ። እኔ በህይወቴ እንደው ላይክ አሁን ኢትዮጵያ ስትሄጂ እያስ መሰለች ነው እያሉሽ ነው በኮመንት ምንድን ነው መልስሽ? አይኔ አይኔን እያየኋችሁ ላውራችሁ። እንደው ማረሽ ፍቅሮች። አዎ ነው እኔ አሁን ኢትዮጵያ ሲሄድ የቲጂ ቢባል ደስ የሚለኝ አክሱም ጽዮን ብሄድ ደስ ይለኛል ንግሱን ሄጄ ባይ አባቴ ልጅ እያለሁ የነገረኝ እሱ ነው አክሱም ጽዮን ባይ ብሄድ ደስ ይለኛል እና ለምንድን ነው እናንተን ምንጠለው ለምንድን ነው ምንጠለው ኦርቶዶክስ በምን ግራውንድ እንደም ልደቴ ኮኔ የአመቱ ሚካኤል ቀን ነው የምራይል ኮን እኔ ጥር አስራ ሁለት ነው የተወለድኩት ስለዚህ ለምንድን ነው የምንጠላው አያስፈልግም እሺ ስለዚህ እኔ ወዳቸዋለሁ። በምንም አይነት ነገር እኔን እንዳታዩ። በምንም አይነት ነገር እኔ ችግር ያለብኝ ከአንድ ግለሰብ ነው። እሱ ደግሞ ባህልን ሊያበላሽ በሚችል ሁኔታ ያየውን ነገር ሁሉ በግብረ ስጋ ግንኙነት የሚያይ ከሆነ ይሄ ትክክል አይደለም። እንጸልይለታለን። ሁሉም ደካማ ነው። ደክሞ አግኝቸዋለሁ ወንድሜ። እንጸልይለታለን። ማስረጃው ግን ታማኝነት አለው ዘመድኩን የልጅቷ የሴቶቹ አካውንት ውስጥ ሎጊን አድርጎ እሱ እንደላከው አመሳክሩ ግን ዲያቆን ከሆነ እኮ ማለት እንዴት ብዬ ልንገርሽ የእግዚአብሔር አገልጋይ ነው አይደል ሶ ምንልመልስ እኔ አሁን በጠነቀቃለሁኝ ምናልባት ሪከርድ ሊደረግ ስለወለቲክቶክ ሁን ለሌልኮ ቢሆን ፈሌው እኔ አካውንት ኔሜን እና ፓስወርዴን ሰጠሁት ለዘመርኩን አደለ። ዘመርኩን እኔ አካውንት ውስጥ ገብቶ የፈለገ አካውንት ውስጥ ገብቶ ሜሴጃችንን ሪከርድ አድርጎ ነው ያወጣው። ከዚህ ሊዋሽ አይችልም። ሜይ ቢ መውጫ ክሚ የሆነው ያለፈው ታሪኬ ነው። ንስሐ ገብቻለሁ። እግዚአብሔር ይቅር ብሎኛል። እናንተ እንዴት ማለት ነው? አሁን ባይዘው ወይ አንድ ሰው ከፈለገ ኢዲት አድርጎ የጤምዚዛ ርካቤ ስጋ እንተላክልኝ እንበል ከዛን ሄጄ ለዘመድኩን ይሄ ዘሜ ናቲኮ ላከልኝ ስለው አካውንትሽን ፓስወርዱና ኔሞን ስጭኛል፣ ሰጠውት አደለ አካውንት ውስጥ ሎጊን አድርጎ አካውንት ውስጥ ሎጊን አድርጎ ያንተ ፔጅ ለሄዶ ሜሴጅ ኤክስቼንጃችንን ካየ ኤዲት ተደርጎ አይደለም እውነታው ነው ማለት አይደለ? ስለዚህ እንደዛ ነው የሆነው ማለት ሁሉም ኃጢያት ሰርቷል ኃጢያተኞች ነን የወደቅነን ስለዚህ ኢትስ ኦኬ የሌላ የሌላ ሃይማኖት በተለይ የፕሮቴስታንት እምነት ተከታዮች አሁን በፈለገ ላይ በሚደረገው ነገር ደስተኛ የሚሆኑ ይመስልሻል ወይስ ለምን ደስተኛ ቢሆን እኮ በወንጌል በመጽሐፍ ነው ስጠቁም እኮ አንድ ነን የሚሉ ይመስልሻል ወይስ ለምንድን ነው? እፎ የተገላገልን የሚሉ ይመስልሻል? እፎ የተገላገልን የሚሉ ይመስልሻል ወይስ ምንም ቢሆን እኮ በክርስቶስ አንድ ነን የሚሉ ይመስልሻል? ፈርስት ኦፍ ኦል የእኛ የፕሮቴስታንት እምነት ተከታዮች ቅናታቸው ሊሆን የሚገባው የኢየሱስ ክርስቶስ ወንጌል ብና ወንጌል ብቻ ነው እንጂ የግለሰብ ባህሪና የግለሰብ እኔ ራሱ የግለሰብ ኃጢአቱን ፓርቱን ማንኝና ነው ሱንጀጅ ማረገው ገብቷል። ትንሽ ከባህላችን ወጣ ያለ ነው፣ ግን ሶኬ ይመቸው። ግን እኔ ሴት ልጆች ላይ የሚያደርገውን ድብደባ ማቆም አለበት። ሴት ልጆችን ማስደብደብ ማቆም አለበት እሱ እሱ እንኳን መቅዲ መቶ በመቶ አልተቀበልኩትም። ያው የስራው ባህሪ ነው። ለምን በሆነ ነገር ሀሳቦ መቀጥቀጥ ፈልገሽ ካልሆነ በስተቀር እንዲሁም እኔ የባል ምሳሌ የሚሆን ምናምን ብዬ ቆስ አሽቃበጥ ነበር። የዛሬ ሳምንት ሁለት ሳምንት በፊት በጣም ነው የምወደው እኔ ፈለገን። ጥላቸው የለብኝ ለምን ጠለዋል? ይመቸኛል። አሁን ዩዝ ፓስተር ነው የጴንጤ ሆኑ ገስ ላይ ተገናኝታችሁ አውርታችሁ ታውቃላችሁ ገዝት ላይ ኦሮ ደስ ይለኛል አሏችሁ እኔ ላመቻችልሽ ምናልባት በጣም ደስ ይለኛል ልደት የሚባለውን ደግሞ ደሞ በጣም በተዋወቁ ደስ ይለኛል ያ ምናልባት ገብቶ ብታወሩ አንቺንም እንዳልሹው ደግሞ ወደ ተዋውዶ ከመለሰሽ እኔ ደስ አንደ በጣም ነው ደስ የሚለኝ ከልቤ እውነት ከልቤ ስለዚህ ጸባችን በሀሳብ ብቻ ነው ባየሁት ብቻ ነው ነው እንጂ ጥላቻ ከውስጥ የለም ለምን ጠለዋለሁ? ወንድም እኮ ግን ልእልቲ አሁን በቅርብ ጊዜ የሚያውቁሽ ሰዎች ማግሊ ኮሜንት ላይ ወይ እንትን የሚሉሽ እባብ መርስ እሷ ምናምን ተሳድበሽ ቪዲዮ የሰራሽ የለም። ግን ትወጅዋለሽ እንዲህ መባሉን ምናምን? ወይስ አንዴ ከበሰበሱ ዝናብ አይፈራም እንደዛ ነው? አይ እውነት፣ እውነት ስለያዝኩኝ ነው እንጂ እኮ። አይ ዶንት ኬር። እባብ ግን ካሉ መጽሐፍ ቅዱስ አይ ነው አሜን ነው ማለት ነው። ብልህ ናት፣ ብልህ ሴት ናት እያሉ። መርዙስ መርዝ እንግዲህ መድኃኒትም መርዝ እኮ ነው። መርዝን ማስተፋ ከሆነ ምን ችግር አለ? ስለዚህ ኢትስ ኦኬ እናትዬ። ሌላሽ ዶቢ ዶቢ፣ ኦኬ ዶቢ ላስገባት